ያደርገው ምን እንደወረገችው ምን እንደወጋችው፣ ምን ብቻ በስመ አብ መንፈስ ቅዱስ። ከእንደዚህ አይነት ነገር እግዚአብሔር ይሰውረን። ምን አይነት ሰይጣናዊ ሴት ናት? በስመ አብ መንፈስ ቅዱስ። በስመ አብ መንፈስ ቅዱስ። በጣም ከባድ ነው። የእውነት ከእንደዚህ አይነት ሰው እግዚአብሔር ይጠብቀን፣ ይሰውረን። ምን አይነት እኔ እንጃ፣ በስማ። ከባድ ነው ስታወሩት፣ ራሱ እንደዚህ አይነት ሰው እኔ እንጃ፣ በስማ። ከባድ ነው። እኔ በዛ ሰዓት ሚኪ እንትን የተባለ እንደዛ ያደረገችው ቀን እራሱ ወደ ታች ወረድ ብላችሁ ስታዩ ይህን ያክል የሚካበድ ምናምን አልመሰለኝም። ግን እንግዲህ እስካሁን ድረስ በምን አይነት ሁኔታ እንዳለ እውነት አንደኛ ነገር ፈላጊ እንደው ለእነንትን አሳውቀዋቸው፣ እነሱም ያው ብዙ ስራ አለባቸው ዘላለምና ልውል እንደምታያቸው በጣም እየታገሉ ነው ግን እዚህ ጋ ደግሞ አሁን እቺ ሴትዮ በጣም ማለት ከጀርባ በጣም ብዙ ሰው ቢኖር የተወሰነ ሰውየውም ባልየው የተባለው እንግዲህ ለመናገር እንትን ነበር ግን፣ አሁን ይሄ ልጅ ካሜራማኑ እንደምታዩትም ትንሽ ልጅ ነው። ማለት የሆነ የሰው የመናቅ የሚሆን ምንም ይሆን ሊያወሩት ፍቃደኛ አይደሉም። ጭራሽ በሱ ላይ ሽውጥ ለማውጣት ይሞክራሉና። ያው እንግዲህ ሁለት ሰው ማለት ነው፣ ሁለት ሰው። ያኛው ሚኪ በየት እንደወሰደችው ምን ታደርገው አልታወቀም። ይሄኛው ደግሞ ወደ ፖሊስ ጣቢያ ይዟት ሲሄድ እንግዲህ መኪና ውስጥ ምን ታደርገው ምን ተውገው ምንም ባልታወቀ ሁኔታ እንዳይናገር አድርገዋለች። ይሄ የሰይጣን እንትን ነው። እውነት ብቻ እኔ አላውቅም። በጣም ከባድ ነው። ቢያንስ ከጎን ሆኖ ከዚህ ልጅ ጋር አብሮ የሚያፋልግ ደህና ሰው ቢኖር የተሻለ ይመስለኛል። ይህን ያክል ጊዜ ራሱ በምን አይነት ሁኔታ እንዳለ እንግዲህ እዛ ጫካ ውስጥ ምን እያደረገችው እንዳለ የት ውሰደው ምንም የታወቀ ነገር ስለሌለ ተሎ ብለው ቢደርሱለት የእውነት ወንድማችን። በጣም የሚኪ እንትን ወደታች ወረድ ብላችሁ ስታዩት በጣም የሚያሳዝን ልጅ ነው። የገዛ እናቱ ሁሉ እንዴት እንደበደለችው ምናምን በጣም ብዙ ስቃይ እያየ ልጅ ነው ሚኪ እና አሁን ደግሞ ለሰዎች ፍትህ እንትን ለማለት መጥቶ እራሱን እንደዚህ ሲሆን በጣም ይከብዳል። እውነት አንዳንዴ እንደዚህ አይነት ቦታ ሲሄዱ ጥንቃቄ ማድረግ አለባቸው። ከሰይጣን ጋር ሰይጣንን በጸበልና በጸሎት እንጂ በእንደዚህ በመናገር በመሳደብ ምንም የሚሆን ነገር አይደለም። እነሱን በጸበል እና በጸውለት ነው የምትገጽጿቸው የሰይጣን እንትን ስለሆነ ማለት ነው። እና እሱ ደግሞ በዛ ሰዓት ያው ብዙም እንትን ስላላለቅ ዝም ብሎ በቃ እያወራ ስለነበረ ምን እንዳደረገው በምን እንደወገው ባልታወቀ ሁኔታ ራሱን እንዲህ ስታደረገው፣ በቃ ራሱን ስትወደቀ ከዛ ወደ ጫካው ወሰዱት። ከወሰዱት በኋላ እንግዲህ ካሜራማኑ ብቻውን ነው እንዳያችሁት እየሮጠ ሲሄድ። በዛ ሰዓት ከጀርባ እንደዚህ ሰው ይዘው ሂደው ቢሆን ሚኪ ምንም ነገር ያው ራሱንም ቢስትም ቢያንስ ከእነሱ እጅ ይሆን ነበር። ግን ማንም ሰው ስለሌለ እንግዲህ እውነት በስማ ብቻ እግዚአብሔር ምንም ነገር እንዳይሆን ጸሎት አድርጉለት። በጣም ከባድ ነው። ከሱ አልፎ ደግሞ አሁን ወንድማችን ደግሞ ለዛው መኪና ውስጥ እንግዲህ ሰው ባለበት ምን እንደቀባችው መድኃኒት ምን አይነት አደንዛዥ እንደሆነ አላታወቀም። እንግዲህ ልጁ ራሱ ኮማ ውስጥ ነው ያለው። በምን አይነት ሁኔታ እንደሆነ በጣም ከባድ ነው። ማውራት ራሱ አይችልም። ያው እንግዲህ አንዳንድ ጊዜ እንደዚህ አይነት የሰይጣን የሚያመልኩ እንትን ሰዎች ጋ መቅረብ ራሱ አያስፈልግም። እውነት ለመናገር እነሱን በሩቁ ይሆን እንጂ ቀርባችሁ እንደዚህ እጃችሁ እንዲነኳችሁ ወይ የሆነ ብቻ ሲጀምር ከእንደዚህ አይነት ሰው እግዚአብሔር ይጠብቀን። በመጀመሪያ እንደዚህ አይነት ሰው ጋር እንደው ሴት ሲያስብ ራሱ እንደው ክፉን የያዝላችሁ ያርቅልን እንጂ በጣም ከባድ ነው። እኔ እንጃ። በስመ አብ መንፈስ ቅዱስ። ስታወሩት ራሱ በጣም ይቀፋል። እውነት በጣም ይቀፋል። ሌላው ባል የተባለው እንግዲህ አስር አመት አብረው እየኖሩ ስለሷ ምንም አላውቅም። እሱ ራሱ አንድ ወንጀለኛ ነው፣ አብሮ እየሰራ በዚህ እያመለከች አንድ አፍታም አደርጋለሁ አንድ እንደዚህ አደርጋለሁ እያለች የሰው ንብረት እየሰበሰበች እሷ፣ አፍታምንን እንደዚህንን ምንም አይቸግረንም እያለ አሁን የሚያወራው እሱም ስራዋን ስለሚደግፍ ነው። ግን አሁን ላይ ሲያወራ ምንም የእሷን ስራ እንደማይደግፍ ምናምን ያወራል ግን አይምሰላችሁ፣ እሱ ራሱ ይሄንን ስራ የሚሰራ ይመስላል ሰውየው ራሱ ማለት ነው። በደንብ እዩ። ስታዩት አነጋገሩ ምኑ እየቀበጣጠረ ነው ባሏ የተባለው ሰውዬ ማለት ነው። እና አሁን ይሄ ልጅ ምንም ነገር ይሄንን ልጅም ሳያፈዙት ሰው ያስፈልጋቸዋል፣ አብሮ የሚያግዛቸው የሆነ አዋቂ ሰው ያንትን በቃ አላይደል ለዛውም በርከት ብለው እነሱን እንትን የሚሉ እንጂ ይሄ ብቻውን ይሄዱ። አሁን ይሄ ምስኪን ምንም ነገር ሊያደርግ አልቻለም። እያያችሁት ነው። በራሱ ላይ መወሰን ነው እሱ ራሱ። ምን እንደሚያጋጥመው ከባድ ነው፣ በጣም አስቸጋሪ ነው። እግዚአብሔር ከእንደዚህ አይነት ከሰይጣናዊ የሚያስብ ሰው እግዚአብሔር ይጠብቀን፣ ክፉን ያርቅልን። ቢያንስ ማለት እንደው ፖሊስ ጣቢያ እንኳን ሂዳ ለማውራት ራሱ ጭራሽ ግዛቱ የኔ ነው ምኑ የኔ ነው እያለች እየቀበጣጠረች ከሰይጣን ጋር እንዴት ነው ሰው የሚታገለው ጎበዝ ሰይጣንን እኮ ታግላችሁ ወይ በንትን አይደለም ሰይጣንን ማሸነፍ የሚቻለው በጸሎትና በእምነታችን ከጠናነን እንጂ እኛ በጉልበት የሚሆን ነገር አይደለም። ሚኪ በምን አይነት ሁኔታ እንዳስቀመጠችው ራሱ አሁን ላይ ስታስቡት ለአንድ ቀን ሁለት ቀን ይከብዳል፣ አይደለም ይሄ ሁሉ ቀናት ፍቅር እና እንደው እኔ እኔ ምን እንደመጣልኝ ታውቃላችሁ? እንደው ይሄ ጉዳይ ያው እነ ዘላለም እና ሉሊም የራሳቸው ችግር አለባቸው። እንግዲህ ሰውን እያሳደዱ መስፍን የተባለውን እሱም ጉድ አለባቸው ግን ይህን ለማግኘት እነሱ ጋር መፍትሄ ይኖራል ብዬ አስባለሁ። ወደ እነሱ የሆነ እንዲያገኙት እንዲረዷቸው ማድረግ ይችላል። ይሄ ልጅ ብቻውን ምንም ነገር ሊያደርግ አይቻለም። ምንም መፍትሄ አላመጣም። እስካሁን ድረስ እየታገለ ነው። እሱንም ልክ እንደዛኛው ያኛውም ፍትህ ለማስገኘት ብሎ ወደ ፖሊስ ጣቢያ ሲወስዳን ነው እንግዲህ። መኪና ውስጥ ምን እንደወጋችሁ ምን አይነት መድኃኒት እንደቀባችሁ እንዳያወራ አፉን ዲዳ ያደረገችው እና አሁንም ይሄኛውን ልጅ ምን እንደሚያደርጉት አይታወቅም። ስለዚህ ሰው ያስፈልጋቸዋል እነዚህ ልጆች ብቻ። በጣም እኔ እንጃ፣ በስመ አብ፣ ከባድ ነው በጣም ጋይስ። አህ ኢትዮጵያ ግን ምን አይነት ጉድ ነው? ምን ሰማው! እውነት እግዚአብሔር አረ እንደው የስራች ስጣቸው ከእንደዚህ አይነት ሰው። እንደው በስመ አብ፣ ገና ገና ሲያስብ ራሱ አይንና እግሩ ጨለማ ያደርገው፣ እውነት ቄጤማ ያደርገው ነው ቄጤማ ያደርገው። እንደው እንደዚህ አይነት የሰይጣን ስራ የሚሰሩትን እግዚአብሔር የያዛቸው በዛው። ሚኪ በጣም የሚያሳዝን በጣም ምነት የእሱ ታሪክ ወደታች ስታዩት ራሱ በጣም ተበድሎ በጣም የተሰቃየ ልጅ ነው። ግን ፍትህ ለማስገኘት አሁን ብቻ አይደለም ሚኪን የምታቁት ሰዎች ካላችሁ አሁን ጎጆ የሚለውን አሁን የከፈተው እንጂ በሌላ እንትን ነበረ ቻናሉ እና ከዛ ጀምሮ በደንብ ነው እኔ የምከታተለው እስካሁን ድረስ ለሰው ፍትህ ለማስገኘት ብሎ ብዙ ችግር ይገጥመዋል፣ ብዙ ስቃይ፣ ብዙ ለራሱ በህይወቱ በጣም ብዙ ነገር እየመጣበት ግን እሱ ምንም ነገር እንትን ሳይለው ለፍትህ ለማስገኘት ብሎ ራሱን አሳልፎ የሚሰጥ በጣም ጀግና ወንድማችን ነው። የእውነት አሁን እግዚአብሔር ክፉ ነገር አይንከው ይጠብቀው እያላችሁ ጸሎት አድርጉለት። በምን አይነት ሁኔታ እንዳለ አሁን ምንም ለአንድ ቀንም ይከብዳል አይደለም፣ ይሄ ሁሉ ቀናት እንደው ከቻላችሁ ቪዲዮን ሼር እያደረጋችሁ እንደው ትንሽ ማለት ልጁን የሚያግዘው ሰው እንዲኖር የዚህ ሚዲያ ተጠቃሚ የሆኑ በጣም ብዙ በርካታ ወንድሞች አሉ። በእንደዚህ አይነት ስራ ተሰማርተው የሚሰሩ ወንጀልን የሚያጋልጡ እና ይሄንን ልጅ አሁንም በሄደበት አብረውት ሂደው ቢያንስ ልጁን እንኳን ይሄንን ልጅ መጠበቅ አለባቸው። ካሜራ ማኑንም ልክ እንደዛኛው ልጅ እንዳይጎዱት ማለት ነው። ያኛው ልጅ ምንም ነገር በማያውቀው ነው እንግዲህ ዲዳ አድርገው ያስቀመጠችው፣ እሷን ኢንተርቪው ለማድረግ ፖሊስ ጣቢያ ይዞ ሲሄድ ነው እንደዛ። ምን አይነት እኔ እንጃ፣ ይች ሰይጣን ናት እንጂ እዛም ሜዳ መናገር አትችልም። እንግዲህ ከማንጋ ነው ሰው የሚታገለው? ጎበዝ፣ በጣም ከባድ ነው። እግዚአብሔር ይገዝዛት። እና ከቻላችሁ ቪዲዮውን ሼር አድርጋችሁ እውነት ይህን ልጅ እንዲያግዙት፣ ሚኪ እንዲገኝ ምንም ነገር እንዳይሆን ጸሎት አድርጉለት። ባልየው እርግጠኛ ያውቃል የእሷን ነገር፣ ግን መናገር አይፈልግም። ምክንያቱም የእሷ ስራዋን በደንብ ያቃል። አሁን ላይ ግን ምንም ነገር እንደማያውቅ እያስመሰለ ነው እንጂ፣ እንዴት ነው ሰው አስር አመት ሙሉ አንድ ቤት እየኖረ የሚስቱን ጸባይ የማያውቀዋል። ይሄ ማስመሰል ነው። በደንብ ዝም ብላችሁ ካያችሁት ይሄ ውሸት ነው። በጣም እርግጠኛ ሁኝ የምነግራችሁ ውሸት ነው። እሷን በደንብ ያውቃታል። አውቆ ነው አላውቃትም ምናምን። አንዴ ደግሞ ምንድን ያለው አንዴ ጅብ አንዴ ምን ትሆናለች። አሁን የመጣችው ሴትዮ የእሱን ስራን በደንብ ስለምታቅ፣ አሁን ላይ ብቻ ሰው ቢያግዛቸው እርግጠኛ ነኝ ሚኪ ይገኛል። እንግዲህ እግዚአብሔር ይርዳል። ሌላ ምንም ማለት አልችልም። ከባድ ነው። ምን አይነት ኢትዮጵያ ውስጥ በየቀኑ የምንሰማው ጉድ! ተነግሮ ተነግሮ ተሰምቶ አያውቅም። እግዚአብሔር ይጠብቀን፣ ከእንደዚህ አይነት ሰውነት ክፉ ነገር ያዝልን። አረ በስመ አብ። ለማንኛውም ጋይዝ የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ስገባላችሁ ሁላችሁም ላይክ እያደረጋችሁ ጀምሩ። እስካሁን አብራችሁ ለቆያችሁት፣ ከልብ ከልብ ነው የማመሰግነው። ሰላም ፍቅር ተመኘሁላችሁ በያላችሁበት የዓለም ዳርቻ። ሰላማችሁ ብዙት በልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ባይ ባይ። ሰብስክራይብ አድርጉ ፕሊዝ። ኦኬ ባይ።